ሰዎች በላይ እንባዋ ደስታዋ የዘላለም ረፍት ነው። ጥረቷ ሴትነቷ ሚስትነቷ እውነት ሲኖረው የእውነት ያኖራል። በመጀመሪያ ወደ ዋናው ጉዳይ ከመግባት በፊት በዚህ በአደናባሪ የየቱ ተከታታይ ፕራንክ ላይ አዲስ ተዋናይ በሀይሚ መኖሪያ ቤት አይተናል እና ብዙዎቻችን እንዴት የማታቀውን ሰው ወደ መኖሪያ ቤቷ ይዛው ገባች ይላላችሁ። ይህ ልጅ ለእናንተ አዲስ ሊሆን ይችላል እንጂ ለእኛ አዲስ አይደለም። የሀይሚ መኖሪያ ቤት እያየነው አዲሱ ተዋናይ የብሩክ ጓደኛ ነው። ሰላም ሰላም የተወደዳችሁ የእኔ ውድ ቤተሰቦች እንዴት እንዴት እንዴት አላችሁ? የምንወዳቸው የምናከብላቸው ሁለት ካፕሎች አደናባሪውን የፕራንክ ቪዲዮ ክፍል ዘጠኝ መሰለኝ ባለሳታት በትናንትና ዕለት በሀይ ቤቱ ቻናል ላይ ተለቋል። እንግዲህ ሁላችንም ወደ ኋላ መለስ ስላደረጋችሁና ከክፍል አንድ ጀምሮ እስከ ክፍል አምስት ድረስ ሀይሚ ብቻዋን ቡታጅራ መነሻዋን ብሩክ አድርጋ የብሩክን ጓደኞች ፕላስ የብሩክን ወንድሞች ጭምር ድንብርብራቸውን አጥፍታ አደነባብራ አደነጋግራ አዲስ አበባ እንደገባች ሁላችንም እናውቃለን። አዲስ አበባ ከገባች በኋላ ግን አብዛኞቻችን እንደሰራ ነው ከሆነ አትሊስት በምሰሪበት ስራ ሀይላይት እንኳን ስጭን የሚል ቪዲዮ ሁላችንም ሰርተናል። ና ከመደናበር ውስጥ ራሷን ለማውጣት በጓደኛው በፍጽ አማካኝነት እኔና ብሩክ እየተጣላ ነው፣ በሴት ነው፣ በእኔ ላይ ሴት ደርቦብኛል፣ ከኔ ምናቶ ነው፣ ይህ ለእኔ አይገባም የሚል ወቀሳ አሰምታን ነበር። ብሩክ ምግሪ ይህንን ወቀሳ በሰማ ጊዜ እሳት ለብሶ እሳት ጎርሶ ለአንድ አመት በፍቅር እምቡጥ የሆነ ፍቅር ስናዘንብ ሰው ሁሉ ሲቀናብን እንኳን ሰውና ስንጣላ ሳርቅጣሉ እንኳን የሚደብረው፣ እንዴት ይህንን ነገር ከእኔ ደብቀሽ ለጓደኛዬ ለፍፄ ትነግሪዋለሽ? ከሱ ጋር ምን ግንኙነት አለሽ? በማለት የሆነ ግብግብ ውስጥ ገብተው ነበር። ያም ሆነ ግን እንደገና በድጋሚ በክፍል ስምንት ላይ ተመልሳ ሀይሚ መታ ጭራሽ የሰራው ስራ አልበቃ ብሎ ከጓደኛው ከፍጼ ጋር ደግሞ ጠረጠረኝ ብላ ሰው ያስፈልገኛል፣ ሰው የሆነ ሰው በዚህ ሰዓት ያስፈልገኛል። ያም ሆነ ግን ብሩክ የሰራውን ስራ ስህተቱን አምኖ ወይም እኔና በሱ መካከል እኔና እሱን ለማለየት የተደረገ የውሸን ነገር ከሆነ የሚተላከልኝ ስህተቱን አምኖ እስከሚነግረኝ ድረስ እጠብቀዋለሁ፣ ጊዜ እሰጠዋለሁ ባለችው መሰረት በትናንትና ዕለት እንደምታዩት ብሩክ እንቡጥ የሆነ ደስ የሚል አበባ ይዞ ፍቅረኛውን ምንም እንኳን እኔ ባልሳሳት ምንም እንኳን ባልሰራውም ላይ እኔን እንደ ጥፋተኛ አድርጌ ሀይሚን ይቅርታ ልላት ነው ብሎ ወደ ሀይሚ ቤት ሲጓዝ እያጠበቀው ግን ይሆኗል፣ ይቅርታን ነው ለመቀበል።

ያም ሆነ ይህ ግን የሚሰሩት ፕራንክ ሆኖ ሳለ በሁለቱ መካከል ሁላችንም እንደምናውቀው በጣም እልኸኞች ናቸው። አንደኞቹ እንኳን ዝቅ እንበል አይሉም፣ አንደኞቹ እንሸነፍ አይሉም። ሁለቱም በቃ በትዕቢት ነው፣ አፍንጫ ለአፍንጫ ነው እንትን የሚሉት ግን እስከ ጥግ ድረስ። ሀይሚን ብሩክን በጣም ነው የምትወደው፣ ብሩክን ማጣት አፈልግም። ብሩክም ሀይሚን በጣም ነው የሚወዳት፣ ሀይሚ ማጣት አይፈልግም። ብሩክም ከሀይሚ ውጪ ሀይሚም ከብሩክ ውጭ ሰው ያለ አይመስላቸውም እውነት ሲነግራችሁ ግን በሁለቱ መካከል አትሊስት አንደኞቹ እንኳን መሸነፍ አይችሉም እልህ የሚባል ነገር አለና በዚህ በፕራንክ መካከል እልህ ተገባቡ በዚህ ፕራንክ ላይ አስተያየት ነው የምሰጠው ይህ ስራ ነው ነግሬያቸዋለሁ ግን በስራው ላይ በፕራንኩ ላይ አስተያየት ስሰጥ ሀይሚ ብዙ ጊዜ ብሩክን ተፈታተነዋለች እውነት ሲነግራችሁ የብሩክ ትዕግስትነት እኔ ገዝቶት ነው ብዬ እላለሁ አንዳንድ ጊዜ ትግስቱ እኮ እስከ ጥግ ድረስ ነው። የሰው ልጅ እኮ ትግስቱ ያልቃል። በተለይ በዚህ በቀፋፊ ጊዜ ሁላችንም አርቴፊሻል ጸባይ ነው ያለን። ሁላችንም ውሸታሞች ነን። ሁላችንም ከሞቀው ጋር ነው አብረን የምንሞቀው። ከቀዘቀዘ ቤት፣ ቀዘቀዘ ሰው ጋር መሄድ አንፈልግም። ብሩክ ግን ሰማይ ዝቅ ምድር ካፍ ብትል ሀይሚ የፈለገ ነገር ብታደርገው በሱ ላይ ስነ ስርአት ያዥ ከማለት ውጪ። አንድ ቀን የሆነ ሀይሌ ብላ ላይ ያሉ ቃላቶችን እንኳን ተናግሯት አያውቅም። እንግዲህ ሀይሚ ዛሬም ድጋሜ ልመታው እጇን አንስታበታለች። ስነ ስርዓት፣ ተከበሪ እንደሴት ያላት በቃ። ምክንያቱም በጣም ይወዳታል። ምክንያቱም የሚሰሩት ስራ ነው። በዚህ መሀል ግን የተለያየ ቃላቶችን የምታወርዷላችሁ። ያም ሆነ ግን ሀይሚ ዛሬ፣ ትናንትና ማለት ነው፣ በሷይቶች በተለቀቀው ቪዲዮ ላይ አስተያየት ነው የምሰጠው። ይህ ስራ ነው የሚሰሩት። ሀይሚዬ ብዙ ጊዜ ብሩክን ትፈታትናለች። ብዙ ጊዜ እድለኛ ነች። በዛ አጋጣሚ እድለኛ እንደዚህ አይነት ስክን ያለ የፈለገችውን እንድትናገር ቃሪያ ጥፊ ማቀመሰችውም መታችሁም፣ ሰደበችሁም መብቷ ነው። በዛ አጋጣሚ መብቷ ነው። ምንም ብታደርገው መብቷ ነው። በጣም ነው የምትወደው። በቃ ያስታውቃል። እሱም በጣም ስለሚወዳት ነው የፈለገችውን ብታደርገው ራሱ ብሰድበ፣ ብመታው ራሱ እንደዘር ብሎ ስለሚወዳት ነው። መብቷ ነው። ምንም ማድረግ ግን ብዙ ጊዜ አትፈታተኑ፣ በመሀላችሁ ሰይጣን እንዳይገባ የሚል አስተያየት እሰጣለሁ። ለማንኛውም ይህ አበባ ይዞ ይቅርታ ሊል የሄደበት መንገድም ሀይሚም የሆነ ታማ ምናምን መንገድ ላይ የሆነ የማታውቀው ሰው ይዟት ወደ ቤት እንዲሄደ ተደርጎ በደንብ ተሰርቶ ተደርሶ ተቀምሞ ነው። ከዛ ካሜራ ምናምን ዝግጁ ሆኖ ነው የሄዱት። እንደዚህም ብሎ እንደ ግልፍ ግልፍ ይሄ እንደ ሾ ቶክቶክቶክ ብሎ እየተሰራ ነገር አይደለም። ለማንኛውም ትናንትና በተለቀቀው የፍራንክ ቪዲዮ ላይ ጠቅለል አድርጌ ሀሳቤን ሳስቀምጥላችሁ ይህን የፕራንክ ቪዲዮ ይዘው ሲመጡ ድንገት ልክ እንደ ሽሮ ትክትክ አድርገው ወይም ግልብ ግልብ ያለ ወይም ዝም ብለው አሁን ዝም ብለው ተጣልተው ላይ እንደዛ ነገር አይደለም። ይህ በደንብ ተቀምሞ ታስቦበት ታቀዶበት በሚሰሩት የፕራንክ ቪዲዮ ላይ ማን ማን እንደሚሳተፍ፣ ማን ማን እንደሚያስገቡ ልብ ብላችሁ ከቡታጅራ ጀምረው ማን ማን እንዳሳተፉ ተመልከቱ። በመጀመሪያ ፍፄ ይህን ስራ ያውቀው ነበረ። ከዛ በኋላ ፍፄን አስገቡት። ካሜራ ቤኪን አስገብተውታል አሁን ደግሞ ሌላ እኛም ማናቀውን ልጅ አስገብተዋል ለምሳሌ ብሩክ ሀይሚን ይቅርታ ሌላ ወደ ሀይሚ ቤት ሲሄድ ቤቱን ሲያንኳኳ ሌላ ሰው ሲከፍትለት ምንም በቃ ምንድን ነው ይሄ ሀይሚ ቤት አደለም እንዴ ታዲያ ምንሰራለ አንተ ማላቀ ሰው ምንሽ ምናምን በቃ ደንገጥ ምክንያቱም ታስቦበት የሚሰራ ነገር ነው ከገባ በኋላ ደግሞ ሀይሚ ምንም ያን ያህል ሁኬርስ ሆና ነው። ምክንያቱም ተዘጋጅታበታል። ድንገት የሆነ ነገርና ተዘጋጅተውበት የሚሰሩን ነገር በደንብ ያስታውቃል። ና ብርጭቆውን ከመስበሩ በፊት ውሃ ቀዳችና ያዘች። ከዛ በኋላ ነው ብሩክ ልነግርሽ የመጣሁት ምንም እንኳን የጥፋተኛ ባልሆነም ይቅርታ ልልሽ ነበረ፣ ግን አንቺ ምርጫሽ ሌላ ነው። ይመችሽ ብሎ ሲሄድ ተነስታ ውሃውን ቀታ ሬዲ ሆና ብርጭቆውን፣ ውሃውን ቀታ ሬዲ ሆነች። በኋላ ብሩክ በቃ ሊሄድ ሲል ብርጭቆን ወረወረችው። ከዛ በኋላ ብርጭቆን ስወረወሩ አትሌት ደንገጥም አላሉ ምክንያቱም ሬዲ ሆነው ተዘጋጅተው ነው እየሰሩበት ያሉት እና ብርጭቆን ስለሰበርሽው ምናምን ምናምን የሚወጣ ነገር አነጋገሩ ራሱ ብሩክ፣ ድንገታዊ የሆነ ነገርና አስበውበት አቅደውበት የሆነ ነገር ይለያል። ግን ቢሆንም ይህንን የፕራንክ ቪዲዮ ቀጥሉበት፣ ቪዲዮ ላይክ አድርጉት እንዲደርሰው ጋር እንዳታቋረጡት በጣም ውበት እያሉ በቃ እየሳበን ሄደው ቀጥሉበት። በጣም ውበት አለው። በተለይ ትናንትና የተሰራው የፍራንክ ቪዲዮ በጣም ውበት አለው። በቃ ብሩክና ለምሳሌ ይሄ የማናውቀው ልጅ ለመደባደብ ተያዙ አይደል? የታል አልተደባደቡ። አያችው እርስ በርሳ ተፈታተኑ ና ምንድን ነው አያስፈልግም። ይሄ እኮ የተማረ ሰው ነው። በቃ ተፋታኝ። በጣም ውበት አለው። እንድቀጥሉበት ነው የሚፈልገው ደስ ይላል።